ሰላም እንዴት ናችሁ የተከበራችሁና የተወደዳችሁ የአክሱም ሳውንድ ቤተሰቦች ይህ ለእናንተ አዳዲስ ትኩስ መረጃዎችን እያሰናዳ የሚያቀርብላችሁ አክሱም ሳውንድ የተሰኘው የዩቲዩብ ቻናላችን ነው እንግዲህ በዛሬውም ብዙዎቻችን ለብዙ ጊዜ ስንጓጓና በተደጋጋሚ ራሳቸውን ስንጠይቀው የነበረ ጉዳይ እልባት አግኝቷል አርቲስት ገነት ንጋቱና አርቲስት ሙሉጌታ ጀዋሬ በድጋሚ አብሮ መሆን ችለዋል እንኳን ደስ አላችሁ። እንኳን ደሳለን። ሁለቱ ጥንዶች ከአስራ አራት ዓመት የመለያየትና የመፋታት ህይወታቸው ተመልሰው ልጆቻቸውና የቅርብ ቤተሰቦቻቸው በተገኙበት በድጋሚ ተሞሽረዋል። አርቲስት ገነት ንጋቱና አርቲስት ሙሉጌታ ጀዋሬ ከዚህ ቀድሞ በተለያዩ ሚዲያዎች ላይ የቀረቡ እንደተለያዩ በልጆቻቸው ምክንያት ግን እንደሚገናኙ፣ እንዲሁም አርቲስት ሙሉጌታ ጀዋሬ በገነት ንጋቱ ቤት እየሄደ እንደሚያደርግ ሁሉ የሰማነው ጉዳይ ነበረ። ግን ይሄ ሁሉ ሲሆን ሁለቱ ጥንዶች አብረው አለመሆናቸው ብዙ ኢትዮጵያውያንን ሲያነጋግር የነበረ ጉዳይ ነበረ። ለዚህም ይመስላል ሙሉጌታ ጀዋሬ በአንድ ወቅት በሰይፉ ሾው ላይ ቀርቦ እኔና እሷ ከእንግዲህ በኋላ አንጋባም፣ ቁርጣችሁን ወቁ፣ እሷ ለእኔ ምርጥ እህቴ ናት ሲልም ተደምጦ ነበረ። እንዲህ ቢልም ሁለቱ ውስጥ ከፍተኛ መዋደድ እንዳለ አንዳንድ ማሳያዎችም ነበሩ ለዚህም ይመስላል ለኢትዮጵያ ሕዝብ እንዲህ የምትዋደዱና የምትፋቅሩ ከሆነ ለምን አብራችሁ አትሆኑም የሚል ጥያቄ ሲያነሳ የነበረው እንግዲህ ጊዜው ደርሶ ይመስላል። ሁለቱ ጥንዶች ስማቸውን መጥቀስ ባልፈለጓቸው ግለሰቦች ተገፋፍተው፣ እንዲሁም ምክር አግኝተው በተጨማሪም ደግሞ በልጆቻቸው እገዛ ወዳጅ ዘመዶቻቸው ባሉበት ከአስራ አራት ዓመት የመለያየትና የመራራቅ ሕይወት በኋላ ዳግም አብረው ለመኖር ቃል ኪዳን አስረዋል። ይህ ደግሞ እውነት ለመናገር በጣም ደስ የሚያሰኝ ጉዳይ ነው። ይህን ቻናል ዛሬ ገብታችሁ እየተመለከታችሁ ያላችሁ ሰብስክራይብ የሚለውን በተን መጫናችሁን አትርሱ። እንዲሁም የደውል ምልክቷን እኮ ቻናሉንም ሰብስክራይብ ያደረጋችሁ ደግሞ የደውል ምልክቷን እየተጫናችሁ የምንሰራቸው አዳዲስ ፕሮግራሞች ወደ እናንተ በፍጥነት እንዲደርሱ ይረዳቸዋል። ስለዚህ የደውል ምልክቷን መጫናችሁን አትርሱ። ወደ ጉዳያችን ስንገባ እንግዲህ ከወራት በፊት ሁለቱ ምሽሮች በሰይፉ ሾ ላይ ቀርበው አብረው የመኖራቸው ጉዳይ ያበቃለት ጉዳይ እንደሆነ ሲናገሩ ተደምጠዋል። አሁን ላይ ታዲያ ምን ተገኝቶ ነው ምን ተለውጦ ነው ሊሞሸሩ የበቁት የሚለው ጉዳይ ደግሞ ብዙ ሰዎችን እያነጋገረ ይገኛል። ከንግግሩ በፊት እምባ የሚቀርመው አርቲስት ሙሉጌታ ጀዋሬ እሷ እናቴ ናት ብዙ በድያት አለው ለዚህም በደሌ ደጋግሜ ቅርታ እያለ ብዙ ጊዜ ሲናገር ተደምጧል። እንዲሁም በቅርቡ አርቲስት ገነት ንጋቱ 347000 ሰብስክራይብ ያለው የዩቲዩብ ቻናሏ ተሰርቆባት ሁኔታውን ለሙሉጌታ ጀዋሬ በምትነግረው ጊዜ የኔ ጥፋት ነው፣ አብሬያችሁ በሆድ እንደዚህ አይሆንም ነበር እያለ ሲያለቅስ ተመልክተነው ነበር። ይህም የሚያሳየውና የሚያስረዳው እንግዲህ አርቲስት ሙሉጌታ ጀዋሬ የአዲስ አበባ ዩኒቨርሲቲ ቲያትሪካል አርት መምህር ከገነት ንጋቱና ከልጆቹ ጋር አብሮ የመኖር ከፍተኛ ፍላጎት እንዳለው ነው የሚያመለክተው። እንግዲህ አሁን ላይም ይሄ ጉዳይ የተሳካ ይመስላል። እንኳን ደስ አላችሁ ማለት እንወዳለን። እስቲ የሰርጎን ሁኔታ በትንሹ እናስቃኛችሁ። ሁለቱ ጥንዶች በአጃቢዎቻቸውና በቤተሰቦቻቸው እንዲሁም በልጆቻቸው ታጅበው ይትባረክ እንደ አብርሃም እየተባለ ወደ ተዘጋጀላቸው አዳራሽ በክብር ገቡ። ከገቡም በኋላ አርቲስት ሙሉጌታ ጀዋሬ ፕሮግራሙን በጸሎት አስጀመረውና እየተበላ እየተጠጣ ከተዝናና በኋላ አርቲስት ገነት ንጋቱ የምስጋና ንግግር አደረገች። የንግግሯ ዋነኛ ነጥብ ሰው እስካልሞተ ድረስ ሐሳቡን የመቀየር መብት አለው። ለዛም ነው በሴፉ ሾው ላይ ቀርበን ሙሉ ጌታ ጀዋሬ በቃ ተስፋ ቁረጡ፣ እሷ ምርጥ እህቴ ናት፣ አታገባኝም አላገባትም ያለውን ሐሳብ የተቀየረበት ዛሬን ያሳየን ቀን ነው ስትል የተናገረችው። ገነት ንጋቱም ንግግሯን ስትቀጥል ለዚህ ሁኔታ ለዚህ ሰዓት እንድንደርስ በጸሎት በሀሳብ እንዲሁም በተለያዩ እገዛዎች አብራችሁን ለነበራችሁ ዘመድ ጓደኞቻችን እንዲሁም ለኢትዮጵያ ሕዝብ ከልብ የመነጨ ምስጋናዬን አቀርባለሁ ስትል ተደምጣለች። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይል ላደረጉን ሰዎች ባሉበት እጅግ ምስጋና ማቅረብ ፈልጋለን። ባለቤቷም አርቲስት ሙሉጌታ ጀዋሬ ንግግሩን ሲጀምር የተከፋበትን ያዘነበትን ብቻውን የቆዘመበትን ጊዜ ለማስታወስ ይመስላል እኔ ማነኝ? ቤቴስ ምንድን ነው? እኔ ማነኝ? እኔ ማነኝ? በማለት ንግግሩን የጀመረው ሙሉጌታ ጀዋሬን በንግግር ውስጥ በጣም ብዙ የቁጭት ጊዜያትን እንዳሳለፈ፣ እንደተጸጸተ፣ እንዳዘነ፣ እንደተከፋ በንግግሮቹ መረዳት ይቻላል። እንግዲህ አዲሶቹ ሙሽሮች በወዳጅ ዘመዶቻቸው ታጅበው የሰርግ ዝግጅታቸውን በደስታ በምርቃት በጣም በጥሩ ሁኔታ አሳልፈዋል። እንግዲህ እነዚህ ሁለቱ አርቲስቶች በተለያዩ ስራዎች በጣም የምንወዳቸው የምናከብራቸው፣ የምናደንቃቸው ሰዎች ናቸው። ሁለቱ አብሮ መሆናቸው ከዚህ በኋላ በጣም ጥሩ ስራዎችን እንደሚሰሩልን ተስፋ እናደርጋለን። ይህንንም አስመልክቶ ልጃቸው የሁለቱ ጥምረት በጣም ጥሩ ስራ ሊያወጣ እንደሚችል ደጋግሞ ሲናገር ነበር፣ በሰርግ ፕሮግራሙ ላይ ማለት ነው። እንግዲህ ተስፋ እየታየው ነው ማለት ነው። ሴት ልጃቸውም አብሮ በመሆናቸው በጣም ደስተኛ ከመሆኗ የተነሳ የመጽሐፍ ቅዱስ ስጦታ ሰጥታቸዋለች። እንግዲህ ከዚህ በኋላ አርቲስት ሙሉጌታ ጀዋሬና ገነት ንጋቱ ህይወታቸው ያማረ ደስተኛ እንዲሆን እንመኛለን። ከዚህ በኋላ እንግዲህ መቼም ስለ ሁለቱ ክፉ የምንሰማበት ሁኔታ አይኖርም ብለን ተስፋ እናደርጋለን ማለት ነው። ለልጆቻቸው ሲሉ፣ ለዘመዶቻቸው ሲሉ፣ ለኢትዮጵያ ህዝብ ሲሉ አብረው መሆን ችለዋል። ከዚህም በኋላ በጣም በጥሩ ሁኔታ አብረው መሆን ይችላሉ ማለት ነው። ግን አሁንም ቢሆን ጥርጣሬ የሚያጭርባቸው ሰዎች የተለያዩ መላምቶችን እያስቀመጡ ይገኛሉ። ይህን ቻናል ዛሬ ገብታችሁ እየተመለከታችሁ ያላችሁ ሰብስክራይብ የሚለውን በተን መጫናችሁን አትርሱ። እንዲሁም የደውል ምልክቷን እኮ ቻናሉንም ሰብስክራይብ ያደርጋችሁ ደግሞ የደውል ምልክቷን እየተጫናችሁ የምንሰራቸው አዳዲስ ፕሮግራሞች ወደ እናንተ በፍጥነት እንዲደርሱ ይረዳቸዋል። ስለዚህ የደውል ምልክቷን መጫናችሁን አትርሱ። የመጀመሪያው መላምት ወይም ደግሞ ጥርጣሬ እየተሰማ ያለው ሁለቱ አብሮ ለመሆን የፈለጉት ለልጆቻቸው ሲሉ እንጂ እንደ ባልና እንደ ሚስት አብረው የመሆን ፍላጎት የላቸውም፣ ግን ለልጆቻቸው አርአያ ለመሆን ሲሉ ይሄንን ነገር ለማድረግ ወስነዋል ሲሉ ይደመጣሉ። ሌሎች ደግሞ ቻናላቸውን ለማሳደግና ከጀርባ ሌላ ቢዝነስ ስላለ ነው እንጂ እንዲህ አይነት ሰርግ ደግሰው የተጋቡት የእውነት ፍቅር ኖሮ አይደለም። ፍቅር ቢኖር እንኳን ይህን ሁሉ ዓመት ከተለያዩ በኋላ አንጋባም አብረን መሆን አንችልም ሲሉ የከረሙ ሰዎች እንዴት አሁን ላይ ሀሳባቸውን ቀይረው ሊጋቡ ቻሉ? የሚል መላምቶችን ያነሳሉ። ሌላው ቀርቶ እንዲህ አይነት ድግስን እንዴት በጾም ወቅት ይደግሳሉ? ይህ ማለትም ዝግጅታቸው ለትንሣኤ ቀን እንዲደርስ ታስቦ እንጂ ከሁለቱ ሙሽሮች ጀርባ ሌላ የተደበቀ እውነት ያለ ይመስላል የሚሉ ሰዎችም አልታጡም። እንግዲህ እኛ እንደ አክሱም ሳውንድ ለአርቲስት ገነት ንጋቱና ለአርቲስት ሙሉጌታ ጀዋሬ ቀሪው ሕይወታቸው የተመቻቸ የተባረከ እንዲሆን እንመኛለን። ለዛሬ የተሰናዳው ፕሮግራማችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ቸር አሰማን። ኢትዮጵያዬ